ሰላም ጤና ስጥልን ውድ የሐረር ግሎባል ኔትወርክ ተከታታዮቻችን፣ የዕለቱን ዜናዎች ይዘናችሁ ቀርበናል። በቅድሚያም ዋና ዋና ዜናዎቹ እናስቀድማለን። የወለደቻትን የ11 ዓመት ታዳጊ ልጅ ከእንጀራ አባቷ ጋር በማበር በአሰቃቂ ሁኔታ የግድያ ወንጀል የፈጸሙት በሞት እንዲቀጡ ተወሰነ። በሜክሲኮ ገንዘብ ለማውጣት የዘጠና ስድስት ዓመቷን አዛውንት ባልጋ ላይ ሆነው እንዲመጡ ያደረገው ባንክ ክፉኛ ተተቸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 50 በመቶ ታሪፍ ለመጣል የዛቱበት የአውሮፓ ኅብረት ማስፈራሪያውን አልቀበልም አለ። በሩዝ ላይ የቀለዱት ጃፓናዊ ሚኒስትር ስልጣናቸውን እንዲለቁ ተገደዱ። በኢትዮጵያ የወሲብ ንግድን ለመቆጣጠር በቂ በጀት መድቦ ከመስራት አንፃር ክፍተት መኖሩ ተገለጸ፣ የሚሉት የዛሬ መረጃዎቻችን በእነዚህ ላይ ትኩረት ያደርጋሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያደርጉ። የወለደቻትን የ11 ዓመት ታዳጊ ልጅ ከእንጀራ አባቷ ጋር በማበር በአሰቃቂ ሁኔታ የግድያ ወንጀል የፈጸሙት የቅጣት ውሳኔ ተላልፎባቸዋል። ነገሩ የሚጀምረው እንዲ ነው። ወላጅ እናት ወይዘሮ ሃና በየነ ትባላለች። የድሬዳዋ ገንደ ቆሬ ሰፈር ኗሪ ስትሆን በኢትዮጵያ ቴሌኮም ድሬዳዋ ዲስትሪክትም ሰራተኛ ነበረች። ወይዘሮ ሃና በቀለ ከቀድሞ ባሏ ጋር የተፋታችው ይቺ ሴት ከእሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇን መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 አመት ልጇ ላይ ፈርዳ መረጃን ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታደርግ አድርጋት ነበር። ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጠል ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ባብራኳ በወጣቸው የገዛ ልጇ ላይ የሰራቸው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ከእጮኛዋ ጋር በመተባበር ቀጥቅጠው ህፃን በአምላክ ግርማን ገደሏት። ጉዳዩም ህግ ይዞት በፍርድ ቤት ላይ ነበረ ሲሆን የወለደቻትን የአስራ አንድ አመት ታዳጊ ልጅ ከእንጀራ አባቷ ጋር በማበር ባሰቃቂ ሁኔታ የግድያ ወንጀል የሚፈጸሙት የቅጣት ውሳኔ ተላልፎባቸዋል። ተከሳሽ ወላጅ እናትና እንጀራ አባት በሞት እንዲቀጡ ነው የፌደራል ከፍተኛ ፍርድ ቤት በትላንትና እለት በኋላው ችሎት ውሳኔ ያስተላለፈው። የወንጀል ድርጊቱ የተፈጸመው ጥቅምት 30 ቀን 2015 በግምት ከምሽቱ 3 ሰዓት በሚሆንበት ጊዜ ወረዳ 4 በልዩ ስሙ ካባ ሰፈር እየተባለ በሚጠራው ስፍራ የግድያ ወንጀል መፈጸሙ የተገኘው መረጃ ያመላክታል። የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል ምርመራ ዘርፍ ከፌዴራል ጠቅላይ አቃቤ ጋር በመናበበት ስራው ስራ አንደኛ ተከሳሽ ሃና ብየኔ የተባለች የሟች ታዳጊ ወላጅናትና ሁለተኛ ተከሳሽ ብሩክ አለሙ የተባለው የሟች ታዳጊ እንጀራ አባት ፍቅርና ክብካቤ የምትሻውን የ11 ዓመቷን ታዳጊ ከወላጅ አባታው ጋር እንዳትገናኝ ብሎም የመማር መብቷን በመንፈግ በአሰቃቂ ሁኔታ በማፈን ከባድ የግድያ ወንጀል ሊፈጽሙባት ችለዋል። በዚህም ፖሊስ አጣርቶ አቃቢ ሕግ የመሰረተውን ክስ መዝገብ የተመለከተውን የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ አራት ችሎት ግንቦት 15 2017 ዓመት በዋለው ችሎት ተከሳሽ ሃና በየነና ሁለተኛ ተከሳሽ ብሩክ አለሙን ጥፋተኛ ሆኖ ስላገኛቸው በሞት እንዲቀጡ ውሳኔ አስተላልፏል። ሩዝ ላይ የቀለዱት ጃፓናዊ ሚኒስትር ስልጣናቸውን እንዲለቁ ተገደዱ። የጃፓን እርሻ ሚኒስትር ሩዝ ገዝቼ አላውቅም፣ ምክንያቱም ደጋፊዎቹ ብዙ ስጦታ ይሰጡኛል ብለው ሲያሳውቁ ፈገግታ አጭራ አለሁ ብለው ጠብቀው ነበር። ይልቁንም ታዲያ ታኩ ኢክቶ ቁጣ ተከትሏቸዋል። ይህም ስራቸውን በፈቃዳቸው እንዲለቁ በቂ ምክንያት ሆኗል። ጃፓን በ10 አመት ውስጥ የመጀመሪያው የኑሮ ውድነት ቀውስ ገጥሟታል። ይህም በተወዳጁና ዋነኛ ምግብ ሩዝ ላይም ጫና አሳርፏል። ሩዝ በአንድ ዓመት ውስጥ ከእጥፍ በላይ ዋጋው ጨምሯል። ሚኒስትሩ በአንድ የገቢ ማሰባሰቢያ መርሃ ግብር ላይ ላሰሙት ንግግርም ይቅርታ ጠይቋል። ነገር ግን የተቃዋሚ ፓርቲዎች የመተማመኛ ድምፅ እንዲያመጡ እናደርጋለን በሚል በመዛታ ቸው ስራቸውን ለቀዋል። የካቢኔ አባላቱ ከስልጣን መገፋት ህዝባዊ ድጋፍ እያሽቆለቆለ ለመጣው የጠቅላይ ሚኒስትር ሸጌሩ በአናሳ መንግስት ኪሳራ ነው ተብሏል። ሩዝ በጃፓን ኃይል ያለው መሳሪያ ነው። ከዚህ ቀደም በአገሪቱ የተከሰተ የሩዝ እጥረት የፖለቲካ ለመረጋጋትን ፈጥሯል። እንደ አውሮፓውያኑ አቆጣጠር በ1918 የሩዝ ዋጋ መወደድ መንግስትን ገልብጧል። ስለዚህም የሩዝ ዋጋ ለጠቅላይ ሚኒስትር ኢሺባ መንግስት ላሽቆለቆለው ህዝባዊ ድጋፍ ደረጃ ሚና እንዳለው ማወቅ ሳያስታውቃ ያስደንቅም። መንግስት ከሩዝ ውጪ ሌሎች ሰብሎችን ለሚያመርቱ አርሶ አደሮች ይሰጥ የነበረውን የማበረታቻ ገንዘብ ካቆመ ዓመታት ተቆጥሯል። ከዓለም አቀፍ የሩዝ ምርት 30 በመቶን የሚሸፍነው ደቡብ ምስራቅ እስያም የሩዝ ዋጋ እያሻቀበ ነው። ባለፉት ጥቂት ዓመታት ምጣኔ ሀብት፣ ፖለቲካዊና የአየር ንብረት ጫናዎች የሩዝ እጥረትን አስከትሏል። በኢትዮጵያ ውስጥ በህግ በተከለለውና ወንጀል በሆነው የወሲብ ንግድ ላይ የተሰማሩ ሴቶችን ለመታደግ በቂ በጀት መድቦ ከመስራት አንጻር ክፍተቶች መኖሩን የሴቶችና ማኅበራዊ ጉዳይ ሚኒስቴር አስታወቀ። በዚህ ህገ ወጥ ስራ ውስጥ ሴቶችን በማታለል ከክፍለ ሀገር ወደ አዲስ አበባ በማምጣት ያለ ፍላጎታቸው እንዲሰሩ የሚያደርጉ አካላት መኖራቸውን የገለጹት በሚኒስቴር መስሪያ ቤቱ የሴቶች መብት ጥበቃና ምላሽ ከፍተኛ ባለሙያ አቶ ዘካሪያስ ደሳሌ ናቸው። አክለውም ከአዲስ አበባ በተጨማሪ ከሀገር ውጭ እንዲሄዱ የሚያደርጉ አካላት መኖራቸውን አንስተው ሴቶች በአጠቃላይ በእንደዚህ አይነት አስገዳጅ ሰዎችና በተለያዩ አጋጣሚም በራሳቸው ፍላጎት ጭምር ይህንን ስራ እንደሚሰሩ ተናግረዋል። በመሆኑም እንደ ሀገር በዚህ ስራ ላይ የተሰማሩ ሴቶችን ለመደገፍ በቂ በጀት ከመመደብ አንጻር ክፍተት ያለ ቢሆንም ፖሊስን ጨምሮ ከሌሎች አጋር አካላት ጋር በመሆን ወደዚህ ስራ እንዳይገቡና ወንጀል መሆኑንም እንዲያውቁ የግንዛቤ ማስጨበጫ ሥራ እንደሚሰራ ገልጸዋል። ሥራው ላይ ያሉ ከሆነም ለሰለን ቦና ተዋልዶና ለኤችአይቪ በሽታ ተጋላጭ እንዳይሆኑ የተለያዩ ስልጠናዎች እንደሚሰጡም ጠቁመዋል። ከዚህም በተጨማሪ ስለራሳቸው ራሳቸው ህይወት በቂ እውቀት እንዲኖራቸው እንደ ማንኛውም ሰው ህጋዊ ሥራን እየሰሩ መኖር እንደሚችሉ አእምሯቸውን የማሳመንና የህይወት ክህሎትና የሥራ ፈጠራ ስልጠና እንደሚሰጣቸውም ገልጸዋል። በተያያዘም የሴቶች ጥቃትን ለማስ ቅረት በሀገር አቀፍ ደረጃ የሚመለከታቸውን አካላት በማስተባበር እየተሰራ እንደሚገኝ በመግለጽ በዚህ ዙሪያም አሁን ላይ ያሉትን ህጎች ለማሻሻል ጥናቶች አልቀው ወደ ስራ እየተገባበትም ስለመሆኑ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 50 በመቶ ታሪፍ ለመጣል ይዛቱበት 27 አባላት ያሉት የአውሮፓ ኅብረት ከአሜሪካ ጋር ያለውን የንግድ ግንኙነት በማስፈራራት ላይ የተመሰረተ መሆን የለበትም አለ። የህብረቱ የንግድ ኃላፊ ማሮስ ሴስኮቪች እንደሚሉት ከአሜሪካ ጋር ያለውን የንግድ ስምምነት በአብሮነት ላይ እንዲመሰረት ቁርጠኛንም ብሏል። ብለዋል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ማናቸውም እቃዎች ላይ 50 በመቶ ታሪፍ ለመጣል መዛታቸውን ተከትሎ ነው ይህ ምላሽ ከህብረቱ የተሰማው። የአውሮፓ ህብረት ለሁለቱም ወገኖች የሚሰራ ስምምነትን ለማረጋገጥ እየሰራ ነው፣ ቁርጠኛም ነው ሲሉ የአውሮፓ ህብረት የንግድ ኮሚሽነር ማሮስ ልጅ ከአሜሪካው የንግድ ተወካይ ጃሚንሶን ግሬር እና ከንግድ ጸሐፊ ሃዋር ጋር ከተወያዩ በኋላ ገልጿል። የአውሮፓ ህብረትና የአሜሪካ የንግድ ግንኙነት ወደር የለሽ ነው። ይህም በጋራ መከባበር መመራት እንጂ በማስፈራራት ላይ የተመሰረተ መሆን የለበትም። ጥቅማችንን ለማስጠበቅ ዝግጁ ነን ሲሉ ማክለዋል። በአውሮፓ ህብረትና በአሜሪካ መካከል እየተካሄደ ያለው የንግድ ድርድር መዘግየት ትግስት አልባ እንዳደረጋቸው ቀደም ብለው የገለጹት ትራምፕ በተያዘው ቅድ መሰረትም ከሳምንት በኋላ ታሪፉን እንደሚጥሉ ተናግረዋል። ትሩዝ በተሰኘ የማህበራዊ ሚዲያ ላይ ትራምፕ ከአውሮፓ ህብረት ጋር የምናደርገው ውይይት የትም አያደርስም በማለት መልእክታቸውን አስተላልፈዋል። ሆኖም ፕሬዝዳንት ትራምፕ በአሜሪካ ውስጥ ለተሰሩ ወይም ለተመረቱ የአውሮፓ ምርቶች ታሪፍ እንደማይጣል አክሏል። ስምምነትን እየጠበቅን አይደለም፣ ስምምነቱን አዘጋጅተናል ሲሉ ለጋዜጠኞች የተናገሩት ትራምፕ ይህንን ታሪፍ ሊያዘግየው የሚችለው የአውሮፓ ኩባንያዎች በአሜሪካ ውስጥ ትልቅ መዋዕለ ንዋይ ለማፍሰስ ከተዘጋጀ ነው ብሏል። የአውሮፓ ህብረት ከአሜሪካ ትልቅ የንግድ አጋሮች አንዱ ነው። በአውሮፓውያኑ ባለፈው ዓመት ህብረቱ 600 ቢሊዮን ዶላር ሸቀጦችን ወጪ ንግድ ያደረገ ሲሆን 370 ቢሊዮን ዶላር የሚጠጋ ምርቶችን ከአሜሪካ መግዛቱን የአሜሪካ መንግስት መረጃዎች ያሳያሉ። ትራምፕ ሀገራቸው በዓለም አቀፍ ንግድ ላይ ተጠቃሚ አይደለችም እንዲያውም እየተጎዳች ነው ብለው ያምናሉ። በእርሳቸው አመለካከት ሌሎች ሀገራት የአሜሪካን ገበያ በርካሽ እቃዎች እያጥለቀለቁት ነው። ይህም የአገሪቱን ኩባንያዎች የሚጎዳ እንዲሁም ከስራዎች እያደረጋቸው ነው ብለዋል። ትራምፕ እንደሚሉት እነዚህ ሀገራት የአሜሪካ ምርቶች በገበያቸው ተወዳዳሪ እንዳይሆኑ የተለያዩ ክልከላዎች እያስቀመጡ ነው ሲሉ የሚወቅሳሉ። ትራምፕ እነዚህ ታሪፎችን በመጠቀም የሀገሪቱን የንግድ ሚዛን ጉድለት በማስተካከል የሀገሪቱን የማኒፋክቸሪንግ ዘርፍ እንዲያብብና ስራዎችን ለመፍጠር ተስፋ አድርጓል። አንድ የሜክሲኮ ባንክ የ96 ዓመቷ አዛውንት የአልጋ ቁራኛ የሆነች ሴት የጡረታዋን ገንዘብ ለመልቀቅ ማንነቷን ለማረጋገጥ ወደ ባንኩ ቅርንጫፍ በአካል እንድትመጣ ከጠየቀ በኋላ ክፉኛ ትችት አስከስቷል። አንዲት አረጋዊት ሴት በሜክሲኮ በሚገኘው የቢቢቫ ባንክ ቅርንጫፍ በአምቡላንስ በአልጋ እንድትመጣ ሲደረግ የሚያሳይ ፎቶዎችና የቪዲዮ ክሊፕ በሜክሲኮ ማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣን ቀስቅሷል። የ96 ዓመቷ ፌዴሊያ ቫስኬስ በዕድሜ መግፋትና በተለያዩ በሽታዎች መንቀሳቀስ አይችሉም። ነገር ግን ልጃቸው ማንነታቸውን ለማረጋገጥ አስፈላጊውን ወረቀት ለባንኩ ለማቅረብ ቢሞክርም፣ ለስድስት ወራት ያህል የጡረታ ክፍያ እንዳታገኝ ያደረጋትን የባዮሜትሪክ ምዝገባ ለማስተካከል በአካባቢው ወደሚገኘው ቅርንጫፍ መቅረብ ነበረባቸው ሁሉንም ነገር አስገብተናል። ለአብነትም ይፋዊ ሰነዶች፣ የውክልና ስልጣንና የህግ ወኪል ነገር ግን በአካል እንድትመጣ ጠይቋል ሲል ሴትዮዋ ልጅ ጊልቤርቶ ሀይላ ተናግሯል። የባንኩ ቅርንጫፍ ስራ አስኪያጅ የጡረታ ክፍያ እንደተቋረጠና ክፍያውም እንደገና ለማስጀመር ተጨማሪ መስፈርቶችን ማሟላት እንዳለብን ነግረውናል ሲል ገልጿል። ከቢሮ ወደ ቢሮ እየዞርን ነበር ስትል የሴትየዋ ልጅ ኤርኒሴ አክላ ትናገራለች። እናቴ ዘጠና ስድስት ዓመቷ እየሆነች እየተመለከቱ የፊት ገጽታዋ ከቀድሞ መዝገብ ጋር እንደማይዛመድ ይነግሩናል። በእርግጥ እሷ በአካል ተለውጣለች፣ ግን በአስርት ዓመታት ውስጥ የማይለዋወጥ ማን ነው ስትል ጠይቃለች። ብዙዎች ባንኩ ርኅራሄ የጎደለውና የአረጋያንን መብት የጣሰ ነው ሲሉ ከሰዋል። እስካሁን ስትከታተሉት የነበሩት መረጃዎቻችን እዚ ላይ በቃሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ እንዲደርሱ